ተጠምጣ ማግባታችንም ዝንብላ የሚወጣ አንድ አይደለም። ጥያቄን አላገኘኸውም ብዬ ነው። ጥያቄን አላገኘኸውም እኔ እያልኩ ያለሁት አሊ ሁለት ሚስቶች ነበሩት። ከአንደኛዋ ተፋቷል። ያለችው ደግሞ አንድ ሚስት ናት። አይደል እንዴ? እና ልጅ ደግሞ አለችው። ስለዚህ የዛች ልጅ እና የዚህ ካገባ ምን ቀረው? አሊ ነው አሊ አንድ ሚስቱን ከሰጠ አንድ ልጁን ልጁን ሴት ልጁን ከሰጠ አሊ እንዴት ሰጠ ማለት አንድ ያለችው ሚስት ከሰጠ፣ ኦልሬዲ ከዛች ጋር ተፋታ። እሱ ማን ሰጭ አደረገው? ሚስሉ ሚስቱን ሚስቱ ለሌላ እኮ መስጠት ነው ፍትና የለም መብትም የለውም መሰለኝ። በመጀመሪያ ደረጃ ማለት አን ሚስቱን ከሰጠህ አይባልማ። ሚስት አይተ የምትዕቃ አይደለችም ምትሰጠው። ሚስቱ ጋር ሊፋታ ይችላል። ከተፋታ በኋላ ያቺ ጋር ማ ተፋታ። ከዛች ጋር እኮ ተፋታ። ለዛ ነው እኮ ልጅነትና እናትነታቸውን እኮ ያጸደቀልሽ። አን ሚስቱን ከሰጠ ሲተበል ሚስቱ አይሰጥም። አንዴ አዳምጪ ሚስቱን ከሰጣ ስቲ የሆነ ጭቃ ስትይ ጥቅሱ ላይ ስለሚል ጥቅሱ ላይ ይላል። እምቢ ብሎ ነበረ አሊ እምቢ እንዳለ። ኧረ እምቢ አላለም እኮ። ጥያቄን እኮ ነው። አልገባህም። እንድትረዳው ነው። እምቢ አላለማ። የት ነው እምቢ አለ? አውጣው ጥቅሱ ወይን። ወደኋላ እየመለሰች አይደለም፣ አይደለም፣ ማርያምን አይደለም ሊብእኳ አሊ ጭራሽ ጭራሽ እኮ የለም እኮ አውጣው፣ አውጣው እንትና መክፈት ትችያለሽ እንደ ህክማ ወይ ስራ። እኔ አንድ ስልክ ነው ያለኝ ያለው አረብኛው ሀዲስ ነው። በነገራችን ላይ ቡኻሪ ላይ ያለውን ነው ሚልካ። በነገራችን ላይ ያ ታሪክ ብቻ አይደለም ያለው፣ ሙስሊም ላይ ያለው ሌላም ሌላም ታሪክ ያለበት። ጉግል አለሽ፣ ኔት አለሽ። ያኛው ስልክሽን ሀዲስ ቁጥር ስንት ነበር? ሀምሳ አንድ ስንት ነው

ቢትን ቱ ከዝንስ በት ዲስ ኢዝ ኖት አንላውፉል ይላል። አሁን ይሄንን ተርጉምልኝ ሀዲሱን እኮ አሊ አሊ እምብያሌ ነው የወሰዱበት እያልሽ ነበር እኮ አሊ እምብያሌ ነው እምብያሌ ነበር ሀዲሱ ላይ ስላልሽ ነው ሀዲሱ ከእንደገና የተከፈተው እ ይሄንንማ ቅድም አብራራለሽ አይደለ እ አሁን እዚህ ላይ አሊ እንብያሌ የሚል ነገር አለ እን አሊ እኮ የለም። ሲጀመረ ስሙ ብቻ ነው ያለው እዚህ ላይ ሀዲሱ ላይ አሊ እኮ ስንት አሊ ነው ያለው እዚህ ጋር? እንዴ ባጭሩ በእስልምና እናትና ልጅን አንድ ላይ መሰብሰብ ማግባት አይቻልም። አሊ ሞቶም ሆን ወይም ደግሞ ሚስቱን የመጀመሪያዋን ከፈታት፣ አንዷን ሚስቱን ከፈታት፣ ያችን አንዷን ሚስቱንእና የእንጀራ ልጁን አንድ ላይ ያገባ ነው ይሄ ደግሞ ሀራም አይደለም እያሉ እዚሁ ላይ ሀዲሱ ላይ አብራሩት ማለት ነው። እርሜ ሆኑ የተባሉትን የቁርአን ውስጥ ምዕራፍ አራት ቁጥር አንድ ምዕራፍ አራት ቁጥር ሀያ ሶስት ላይ ያሉትን ጠቅሶ እቺ ልጅ በእሱ ላይ ሀራም አትሆንም ብሎ አብራራው ማለት ነው። አሊ ከሞቴ ወይም ደግሞ ከሚስቱ ከተፋታ የእንጀራ እናቷ ራሱ አትሆንም ነበረች ግን፣ ከዛ በኋላ ከእሷ ጋር ምንም አይነት ግንኙነት የላቸውም እኮ ግልጽ ነው። ምናልባት አንቺ አብላይ ነገር እሺ። አንተና ጃፈር ያገባው ማን ነው ስሟ አልሽኝ? ያገባው ያገባት ምስትየው ዘይነብና ሌላ ነው የሚባሉት። እዛን አይደለ? ቅድም አብራሪያው ላይ ማን ነው ስሟ? እሱ ያገባው ዘይነብና ሌላ ዘይነብና ሌላ። ልጅቱ ሌላ መሰለኝ። ልጅቱ ዘይነብ ለት ምስትየው ደግሞ ሌላ ናት። ልጅቱን የወለደው ከፋጢማ ነው። ቅድም እኮ ያሳየሽ እኮ አልሰማሽም እንዴ? ቪዲዮ አሳየንሽ፣ መረጃ ከፍተን አብራራንልሽ። ከዚህ በላይ እኛ ምን እናደርጋለን? ለአንቺ ካልገባሽ አደል። ማሬ በቃ ይቅርታ አድርግ። ስለዚህ ዘይነብ እና ያገባው ዘይነብን እና ልጅ አይ ምስትየው መሰለችን። ዘይነብ አይደለ ከዛ ሌላን ማለት ነው ግን ልጅየው እንደወለደው ከሌላ ምስቱ ነው። አሊ እዚህ ላይ የለም። እንደገና ኳዱሱን የከፈት ነው ለመሰለሽ አንቺ አሊ ብያለኝ ስሟን ብቻ ነው ጃፋር ያገባው የአሊ ሚስት ስሟ ማን ትባላለች? እሺ ባጭሩ አንድ ጊዜ ቅድሙን ማብራሪያውን ከፍቼ እንትኑን ስሟን ያካለ ልክ ነሽ። ሂክማ ልክ ናት ነገረች። ቅድም ዘይነብ ናት። ዘይነብን ያገባው ምስትየው ናት ዘይነብ የአሊ ጃፋር ያገባው የአሊን የትኛዋን ሚስቱን ነው? ዘይነብን ነው? ፋጢማን ነው? ሌላ ከእንደገና አላሳየሽ በትልቁ እና ስክሪንሻት አድርጊው እንዳደጋገኝ ማለት ነው። ማናት? ስሟን አታውቁትም? ስሟን ብቻ ነው የምፈልገው እኔ ከሁለቱ ስክሪንሻት አድርጊው። ሌላ ብንጃፈር ያገባው ሌላ እና ዘይነብን ነው ባጭሩ ፖዝ ላርግልሽ እና ስክሪንሻት አርገው። ስለዚህ እኮ አልጃፍር ያገባው ማንን ነው? ሌላን ልሽ ሌላ እና ዘይነብ ከላይ ታይሻል። ሁለት አይደለም። እኔ ኦኬ፣ ሌላ ሚስቱ ናት ማለት ነው። ሌላ፣ ዘይነብ ልጁ ናት። ሌላ ሚስቱ ናት። አገኘት። ዘይነብ ልጁ ናት። ሌላ ሚስቱ ናት። ዘይነብ ደግሞ የፋጢማ ልጅ ናት። ያቺ ሁለተኛ ሚስቱ ማነው ነው ስሟ? ፋጢማ ነች ፋጢማ የልጅቱ እናት ፋጢማ ነች። ኦኬ የስክሪን ሻት አነስቻለሁ። በቃ ለአሁን በጣም አመሰግናለሁ ስለሰጣችሁን ጊዜ እናመሰግናለን። በደንብ አንቺ ጊዜ ስታገኘ ሀዲሱን ምናልባት አንቺ ሰምተሽ ሊሆን ይችላል። ክርስቲያኖች እንደዛ ሲያብራሩ ብዙ ጊዜ ስለምን ሰማኛ ጥያቄ ይነሳል። እኔ ደግሞ እንዲህ አይነት ጥያቄ የእናንተ ጉዳይ ስለሆነ እናንተ ጋር አምጥቼ